ዛሬም ለኔ ተስማሚ የሆነውን ቅባት ይሽላችሁ መጥቻ ያለው ውድ የዩቱብ ቤተሰቦቼ ሰላም ለእናንተ ይሁን። እንደምናላችሁ በያላችሁበት ሰላማችሁ ብዝት ትበልልኝ። ውድ ቤተሰቦቼ ለዚህ ቻናል ቤተሰብ የሆናችሁት ላይክ እንዲሁም ኮሜንት ሸር በማድረግ ጀምሩ። ቤተሰብ ያልሆናችሁት ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰቡ ኑ። የአበሮሳይ እንግዲህ ከበል ሀሬሽ ቅባቴ ዋራም አሰራር ኮሎመሎን ይህንን ቅባት ለማዘጋጃት የተጠቀምኳቸው ፍሬሽ አሎቬራ እንዲሁም ዝንጅቤል እንዲሁም ምስማር ወይም ቁረንፉድ ነው የተጠቀምኩትኝ። ውድ ቤተሰቦቼ እናንተ የሚበቃችሁን ሀይል ማዘጋጃት ትችላላችሁ። እና አንኢገግን ይሆ ቀጣ አዘጋጀው ሞ አሎቬር ቁረንፉድ ዝንጅቤላይ በምትመለከቱት መልኩ ቆራረጥኩት እና ዳርዳሩን አንስቻለሁ። ይሄ እሾካማውን ማለት ነው። አነሳስቼ በምትመለከቱት መልኩ ከታትፌ አንድ ላይ እንግዲህ የሚቀቅለው ነው የሚሆነው። የምትመለከቱት ምስማር ነው ያው። በመቆጫ እና ትንሽ ወቀጥኩትኝና ጨመርኩት ከሞላ

እያደር ከስር ውሃ እየጨመርኩ ሲያልቅ በምትመለከቱት መልኩ ፍልቅልቅ አድርጌ እንግዲህ ከውስጡ አሎቪራ ማለት ነው። በደንብ ልክ ከለሩን እስከሚቀይር ድረስ በምትመለከቱት መልኩ አንድ ላይ እንትን አረኩት ማለት ነው። እናም አንድ ላይ በደንብ ከተዋሃደ በኋላ በምትመለከቱት መልኩ በማጥሊያ አጠለልኩት፣ አያችሁ? ምንም ነገር አላለፈበትም። እንግዲህ በጣም አሪፍ ነው። የበሮሳ ተጠቀሜ ጸጉሪ በጣም ሰሞኑ ሴትዬ የሆነ ምትነው ህና ሰጣኝ ተቀቢቼ ነበረና ና ተበላሽቶች ነበር እና ቂባትም ከዚህ በፊት ያዘጋጀሁት አልቆብኝ ነበረና በምትመለከቱት መልኩ ያዘጋጀውትን ቅባት ሊቀባላችሁ ነው። እኔ ቅባት መግዛት ካቆምኩ በጣም ቆይቷል፣ ውራትን አስቆጥሬ ያለውኝ። እናንተም ኢቤት ውስጥ በሚገኘው ነገሮች ብቻ አዘጋጅታችሁ መጠቀም ትችላላችሁ። እኔ ስለተስማማኝ ነው ከውጭ መግዛት ያቆምኩትኝ። እናንተም ተጠቀሙ። ምንም የሚጎዳችሁ ነገር አይደለም። በአብዛኛው ኩሽና ውስጥ የምንሰራ የማዳም ቅመሞች ሁሌ የምናገኛቸው። ምናልባት አሎቬራ ላታገኙ ትችላላችሁ እንጂ አሎቬራም ደግሞ መግዛት ትችላላችሁ። ያው የትንንሽ ዱካና ምንድነው ሱቆች አይኖርም እንጂ ትልልቅ እንትን ምንድን ነው። ሞል ውስጥ አለ። እኔ አይቻለሁ። በጣም ትልቅዬ ይህንን የሚያክል ማለት ነው። አስራ አምስት ድርሃም ብሎኛል ከዚህ በፊት በአጋጣሚ አትክልት ተራ ነው የሚገኘው። በኩድራ የሚሸጥበት አትክልት ተራ ነው የሚገኘውና አሎቬራ በጣም እኔ እንግዲህ ይህንን የሰራሁት በጣም ትንንሽ ነው። እኛ ጓሮ አለ እንደውም አሁኑኑ በጋም በጣም ፀሐዩ በጣም ኃይለኛ ስለሆነ ከለር እየቀየረ እየተቃጠለ ደግሞ እየነቀሉ እየጣሉ ነው። እና እናንተ ደግሞ ጓሯችሁም ካለ አንዳንድ ጊዜ ደግሞ ምስጥርን ልንገራችሁ፣ ቆሻሻ ሊደፉ የምትጡ ይቶች ልንገራችሁ። አንዳንድ ይሄ ቆሻሻ የሚጣልበት እንትን ጋርቤጅ ነው አለ እሱ አካባቢ ማለት ነው። እየነቀሉ ይጥሉታል። እኔ በደንብ ማሳጅ አድርጉት። ማንኛውም ነገር ለጸጉሯችሁ ይሆናል ብላችሁ ከተቀባችሁ በደንብ ማሳጅ አድርጉት። ለውጥ የለም። ቤተሰቦችህ በእውነት ውድ ቤተሰቦችህ